ራእይ መጽሐፍ ምዕራፍ 20 ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል እንደዚህ ያነባለሁ። የጥልቁን መክፈቻ እና ትልቅ ሰንሰለት በእጁ ያዘ መልአክ ከሰማይ ሲወርዳየው እርሱም የጥንቱን እባብ ዘንዶውንም፣ ማለትም ዲያብሎስን ወይም ሰይጣንን ይዞ ሺህ ዓመት አሰረው። ሺሁ ዓመትም እስኪፈጸም ድረስ ከእንግዲህ ወዲህ ህዝቦችን እንዳያስድ ወደ ጥልቁ ጣለው ዘጋውም። በእርሱም ላይ ማኅተብ አደረገበት። ከዚያም በኋላ ለጥቂት ጊዜ ሊፈታ ይገባዋል። ቀጥሎም ዙፋኖቹን አየው። በዙፋኖቹም ላይ ለመፍረስ ስልጣን የተሰጣቸው ሰዎች ተቀምጠው ነበር። ደግሞም ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል የተሰየፉትን ሰዎች ነፍሶች አየው። እነርሱ ለአውሬው ወይም ለእርሱ ምስል አልሰገዱም፤ በግንባራቸው ወይም በእጃቸው ላይ አውሬው ምልክት አልተቀበሉም። እነርሱም ከሞት ተነስተው ከክርስቶስ ጋር ሺህ ዓመት ነገሱ። የቀሩት ሙታን ግን ሺው ዓመት እስኪፈጸም ድረስ ከሞት አልተነሱም። ይህ የመጀመሪያው ትንሣኤ ነው። በመጀመሪያውም ትንሣኤ ተካፋይ የሚሆኑ ብፁዓንና ቅዱሳን ናቸው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ነገር ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ሺህ ዓመት ይነግሳሉ። ሺሁም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም የምድር ማዕዘናት ያሉትን ህዝቦች ጎግንና ማንጎግን እያሳተ ለጦርነት ሊያሰልፋቸው ይወጣል። ቁጥራቸውን በባህር ዳርቻ እንዳለ አሸዋ ነው። እነርሱም ወደ ምድር ሁሉ ወጥተው የቅዱሳንን ሰፈርና የተወደደችውን ከተማ ከበቡ። ነገር ግን እሳት ከሰማይ ወርዶ በላቸው። ያሳታቸው ዲያብሎስም አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። እነርሱም ቀንና ሌሊት ከዘላለም እስከ ዘላለም ይሰቃያሉ። ከዚህም በኋላ ታላቅ ነጭ ዙፋንና በእርሱም ላይ የተቀመጠውን አየው ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንን ታላላቆችና ታናናሶችንም በዙፋኑ ፊት ቆሞ አየሁ። መጽሐፉም ተከፈቱ፣ ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፉ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው። ባህርም በውስጡ የነበሩትን ሙታን ሰጠ፣ ሞትና ሲኦልም በእርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተፈረደበት። ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳቱ ባህር ሁለተኛው ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ከፍ እናድርግ። መጽሐፋችን ስለምንወደው ነው ከፍ የምናደርገው። እኔ የምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግናለሁ። ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። አራተኛ የሚመለጽ ጸሎት፣ የሚመለጽ ጸሎት፣ አራተኛው ምንድነው? ለኔ ለኔ የማይል ጸሎት በአንደኛ ሳሙኤል መጽሐፍ ምዕራፍ አስራ ሁለት ቁጥር 23 ላይ ያለውን ቃል እናነባለን። ወዳጆቼ ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። ለሌሎች ሰዎች አለ መጸለይ ኃጢያት ነው። ባይተው ለሰዎች አለ መጸለይ ኃጢያት ነው። ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። በአንደኛው ሳሙኤል መጽሐፍ ምዕራፍ አስራ ሁለት ቁጥር ሃያ ሦስት ላይ ስታነብቡ እንደዚህ ይላል። ከዚህም በላይ እኔ ለእናንተ ከመጸለይ ወደኋላ በማለት እግዚአብሔርን መበደል ከእኔ ራቅ። ለሌሎች ሰዎች አለመጸለይ ኃጢአት ነው። ጻፉልኝ። ይሄ ለእናንተ ባለመጸለይ እግዚአብሔርን መበደል ከእኔ ራቅ ይላል። ለካ ለወንድሞችን አለመጸለይ በደል ነው። ለእህት አለመጸለይ በደል ነው። ለሌሎች ሰዎች አለመጸለይ በደል ነው። አንድ ላይ እናምፎ። ከዚህም በላይ እኔ ለእናንተ መጸለይ ወደኋላ በማለት እግዚአብሔርን መልካምና ቅን የሆነውን መንገድ አንደኛው ለተሳሳቱ ሰዎች ቅኑን መንገድ ማስተማር። እኔ መልካሙና ቅኑን መንገድ አስተምራቸዋለሁ። ለተሳሳቱ ሰዎች መልካሙንና ቅኑን መንገድ ማስተማር ነው፣ አንደኛው ከዚህ ቃል የምትረዱት። ሁለተኛው እምቢ ካሉ መጸለይ ነው የምትማሩት። የተሳሳቱ ሰዎችን ዘርጥጧቸዋል ለሚለው እግዚአብሔር ቃል ጥሩንና መልካሙ መንገድ አስተምሯቸው። ብቻ አይደለም ጸልዩላቸው። አስተምሯቸው፣ እምቢ ካሉ ደግሞ ጸልዩላቸው። ይወላችሁ የሚመለስ ጸሎት አንደኛው ለእኔ ለእኔ ማለት የሌለበት ጸሎት